እንደምን አረፈዳችሁ። ሁለት ትልልቅ በዓላት ላይ ነው ያለ ነው። ስለዚህ ለሙስሊም ወንድም እህቶቻችን ላደረጋችሁት ዱዓ ለሀገራችሁ ለጸላያችሁት በሙሉ እንኳን የጸሎቱን የጾሙን ወራት አስፈጽሞ ለዚህ ያደረሳችሁ ኢድ ሙባረክ።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 ለረጅም ዘመናት እየተደራረቡ የመጡ ናቸው። ክቡራትና ክቡራን፣ መሰረታዊ ሀገራዊ የሀሳብ ልዩነቶቻችንን እንዲሁም መንስኤዎቻቸው ላይ ጭምር ያልተግባባን መሆናችንም ችግሩን የበለጠ የተወሳሰበ አድርጎብናል። የሀሳብ ልዩነቶቻችንንና አለመግባባቶችን የምንፈታበት መንገድም ከምክክር ይልቅ